ይህ አየር ላይ የሚሳኤል ትንቅንቁ ለምድሪቱ ምጥ ሆኗል። በኢራን እስራኤል ትንቅንቅ ምድሪቱ እያማጠች ነው። አያቶላህ ወደ ሚዲያ ብቅ ብለው ጦርነቱ ተጀመረ ካሉ በኋላ ኢራን አደገኛ ድብደባዎችን እስራኤል ጀርባ ላይ እያሳረፈች ትገኛለች። እስራኤል አሜሪካን የጦር መሳሪያ እየተማጸነችም ትገኛለች። ይህን ተከትሎ የአሜሪካ ኤፍ 15ና ኤፍ 17 ኤክስ ጄቶች ወደ እስራኤል በገፍ እየታመሙ ነው። የአሜሪካ የሚሳኤል መከላከያዎችም ቴላቪቭን ሁለተኛ ቤታቸው አድርገዋል። አርብ አርብ ለሶላት ጾም ብቅ እያሉ ንግግር በማድረግ የሚታወቁት የኢራኑ የሃይማኖት የበላይ መሪ አያቶላህ አሊ ካሚኒ ቆርጠዋል። ትራምፕ እጅ ብትሰጡ ይሻላችኋል ሲሉ ለሰጡት አስተያየት የቋራውን አንበሳ አጼ ቴዎድሮስን ያስታወሰ ምላሽን ሰጥተዋል። በፍጹም እጅ አንሰጥም ነበር መልሳቸው። አጼ ቴዎድሮስ በእንግሊዞች ተከበው ሲዋከቡ እጅ ስጡ ሲባሉ እንዲህ ነበር ያሉት እጅ ስጣለኝ ፈረንጅ፣ እጅ ተይዞ ሊወሰድ፣ ምን እጅ አለና፣ የእሳት ሰደድ አያውቅም እንዴ ክንዴ እንደሚያነድ ሲሉ ነበር እጅ አልሰጥም ባይነታቸውን ያወጁት። ዛሬም ትራምፕ ኢራንን እጅ ስጪ ሲሉ የአያቶላ መልስ ምን እጅ አለና የእሳት ሰደድ ነበር መልሳቸው። በዚህም አያቶላ የአጼ ቴዎድሮስን ታሪክ ደግመውታል። ወዲህ ደግሞ ረጅሙ የሞሳድ እጅ አራት ኪሎ የመግባቱ ነገር ታሪክ መዝግቦት እናገኛለን። የሞሳድ ሰላዎች ለአምስት ዓመታት በኢትዮጵያ በሚስጥር ቆይተው ስለፈጸሙት እጅ ባፍ የሚያስጭን ኦፕሬሽን በዝርዝር እንነግራችኋለን። ከዚህ አምስት ዓመታት ከወሰደው የኢትዮጵያው የሞሳድ ኦፕሬሽን ባለፈ ሌሎች የሞሳድን አስደናቂ ጀብዶች እንዳስሳለን። አብራችሁን ቆዩ። እስራኤል የለኮሰችው ጦርነት ሰባተኛ ቀኑን ደፍኗል። የኢራን ሚሳኤሎች የእስራኤልን ጸረ ሚሳኤሎች በርጠ ሰው እያለፉ ኢላማዎቻቸውን እየመቱ ነው። በተመሳሳይ የእስራኤል ሚሳኤሎች የኢራንን ሕንፃዎችና ተቋማት በቁማቸው እየገነደሱት ነው። ትራምፕ ካሁን አሁን እብደታዊ ውሳኔ ወስነው ኢራን ላይ ሊተኩሱ ይችላሉ የሚለው ተጨባጭ ስጋት የዓለምን ቀልብ ሁሉ ወደ መካከለኛው ምስራቅ እየሰወረው ይገኛል። በእርግጥም መካከለኛው ምስራቅ በእሳት ተከቧል። ቀጠናውን እሳት ወርሶታል። እሳት የሚተፉ ሚሳኤሎች ምድሪቱን ምጥ ውስጥ ከተዋታል። ቴላቪቭና ሐይፋ የጋዛ እጣ ከፊታቸው ተጋርጧል። ትራምፕ በጦርነቱ ተወሱ ሰው ሊገቡ እያመነቱ ይመስላል። ወደ ጦርነቱም በይፋ የመግባታቸው ነገር አይቀሬ ይመስላል የሚሉ መላምቶች በርክተዋል። አሜሪካ በኢራቅና አፍጋኒስታን የፈጸመችውን ስህተት በዘመነ ትራምፕ በኢራን ልትደግመው እያኮበኮበች ነው። የ86 ዓመቱ አዛውንት አያቶላህ አሊ ካሚኒ ግን ይህ እንዳይሆን እያስጠነቀቁ ይገኛሉ። ረፉ አይበጃችሁም ብለዋል። እጅ ስጡ ማለትም ለእኛ ንቀት ነው ብለዋል። ሆኖም ትራምፕ የታላቃቸውን ምክር የሚሰሙ አይመስልም። ወደ ጦርነቱ ዘለው ለመግባትም ዝግጅት ላይ ይመስላሉ። በዚህ ጦርነት ትልልቅ ስራዎችን እየሰሩ ከሚገኙት መካከል የእስራኤል ስለላ ድርጅት ወይም ሞሳድ ዋነኛው ነው። ባለፉት ሰባት ቀናት የኢራን ከፍተኛ የጦር መሪዎችና የኒውክሌር ሳይንቲስቶች ግድያ ጀርባ ረጅሙ የሞሳድ እጅ እንዳለ ተነግሯል። ይህ የሞሳድ እጅ እኛም ሀገር፣ ለአምስት ዓመታት የፈጀ ኦፕሬሽን መፈጸሙን ታሪክ ይነግረናል። ኦፕሬሽኑ ምን ነበር? እስቲ እንቃኘው በታሪክ ገጾች ተከትቦና ተመዝግቦ የምናገኘው የሞሳድ የኢትዮጵያ ኦፕሬሽን የተፈጸመው በ1980 ዎቹ ነው። ይህ ኦፕሬሽን ዓላማውም ሰባት ሺ ኢትዮጵያውያን አይሁዶችን ከኢትዮጵያ በሚስጥር በማስወጣት በሱዳን በኩል ወደ እስራኤል ለመውሰድ የተደረገው ሚስጥራዊ ኦፕሬሽን ነው። ይህ የሆነው በ1980 ዎቹ ሲሆን ሞሳድ ከጠቅላይ ሚኒስትር ሜናሄም ቤጊን በተሰጠው ትዕዛዝ መሰረት ሐሰተኛ የዳይቪንግ ሪዞርት ወይም የመዝናኛ ስፍራ ሽፋንን ተጠቅሞ ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል ማጓጓዝ ችሏል። ሱዳን በወቅቱ እስራኤል ጠላቴ ነው የምትለው የአረብ ሊግ አባል ነበረች። የሞሳድ አባላት በሱዳን የቀይ ባህር ወደብ አካባቢ ሪዞርት እንዳቋቋሙ ታሪክ ምስክር ነው። ይህ ሪዞርት ለሰላዮቹ እንደ ካምፕ ሆኖ ነበር የሚያገለግለው። ሰላዮቹ ቀን ቀን የሆቴል ሰራተኛ ሆነው ያገለግላሉ። ማታ ማታ ደግሞ ከኢትዮጵያ በእግራቸው የመጡ አይሁዶችን በድብቅ በአውሮፕላንና በባህር ያጓጉዛሉ። ይህ ኦፕሬሽን ቢያንስ ለአምስት ዓመታት የቆየ ሲሆን የሰላዎቹ እንቅስቃሴ በተጋለጠበት ወቅት የሞሳድ ቡድን አባላት ሱዳንን ለቀው ወጥተው እንደነበር ይነገራል። በስኬት የታጀበው የሞሳድ ኦፕሬሽን በኢትዮጵያ ብቻ የሚያበቃ አይደለም በተለይም በኢራን ላይ በተደጋጋሚ በፈጸማቸው ኦፕሬሽኖች ዝናን ያተረፈ የስለላ ተቋም ነው ባለፉት 15 ዓመታት ሞሳድ ከፈጸማቸው አስደናቂ ኦፕሬሽኖች መካከል አንድ ሶስቱን መዘን እንመልከት በመጀመሪያም የምናገኘው የታዋቂው ኢራናዊ ኒውክሌር ሳይንቲስት ግድያን ነው ይህ የሆነው ከአራት ዓመት በፊት ነው። ከአራት ዓመት በፊት ታዋቂውን የኢራን የኒውክሌር ሳይንቲስት ሞሽን ፋክሪዚያን የጫነ ተሽከርካሪ ከዋና ከተማይቱ ትሔራን በስተ ምስራቅ በምትገኘው አብሳርድ ከተማ ተኩስ ተከፈተበት። የኒውክሌር ሳይንቲስቱ በአርቲፊሻል ኢንተልጀንስ በሚታገዝ የርቀት መቆጣጠሪያ ጠመንጃ ነበር የተገደሉት። በሚንቀሳቀስ ኢላማ ላይ ምንም አይነት የሰላማዊ ሰዎች ጉዳት ሳይደርስ በዚህ መንገድ ግድያ መፈጸም መሬት ላይ የስለላ መረጃዎችን በጥንቃቄ ማሰባሰብ ይጠይቃል ሲል በወቅቱ የቢቢሲው የፐርሺያ ዘጋቢ ጽፎ ነበር። ከዚያ ቀደም ብሎ በአውሮፓውያን 2018 ሞሳድ ከወራት በፊት የሰረቃቸው የኢራንን የኒውክሌር መርሃ ግብርን የሚመለከቱ በርካታ ሰነዶችን ጠቅላይ ሚኒስትር ቤንያሚን ኔታንያሆ አሳይተው ነበር። ሞሳድ እነዚህን ሰነዶች ከቴራን 30 ኪሎ ሜትር ርቀት ላይ ከሚገኝ የእቃ ማከማቻ መጋዘን መስረቁ የተገለጸ ሲሆን በኋላም የአገሪቱ ፕሬዚዳንት ሐሰን ሩሃኒ ይህንኑ አረጋግጠዋል። ኔታንያሁ እነዚህን ሰነዶች ባቀረቡበት ጋዜጣዊ መግለጫቸው ያልተገለጸ የኒውክሌር የጦር መሳሪያ ፕሮግራም ነው ካሉ በኋላ አገራቸው የገደለቻቸው የኒውክሌር ሳይንቲስት ሚና ነበራቸው ሲሉ በወቅቱ ተናግረው ነበር። ኢራን ከዚያ ቀደም ብላ በአውሮፓውያን 2010ና 2012 አራት የ የኒውክሌር ሳይንቲስቶቿን እስራኤል መግደሏን ገልጻለች። እዚህ ጋር ሌላ የሚጠቀሰው የሞሳድ ኦፕሬሽን የሐማስ የፖለቲካ መሪ እስማኤል ሀንያ ግድያ ነው። የሐማስ የፖለቲካ መሪ እስማኤል ሀንያ ሐምሌ 23 2016 ነበር በኢራኗ ሜዲና ቴሄራን በአንድ የእንግዳ ማረፊያ ቤት ውስጥ ሳሉ የተገደሉት። እስማኤል የተገደሉት ከአንድ ጠባቂያቸው ጋር ነበር። እስራኤል መጀመሪያ ላይ ለመሪው ግድያ ኃላፊነቱን አልወሰደችም ነበር። ነገር ግን ከወራት በኋላ የአገሪቱ የመከላከያ ሚኒስቴር እስራኤል ካንያ ግድያ ጀርባ አገራቸው እንዳለች አምነዋል። ሆኖም በሐማስ መሪ እስማኤል ሃንያ ግድያ ዙሪያ በርካታ ያልጠሩ ነገሮች አሁን ድረስ አሉ። የሐማስ ከፍተኛ ባለስልጣን የሆኑት ሐሊል አልሃያ አብረዋቸው የነበሩ የአይን እማኞችን ዋቢ አድርገው እንደተናገሩት እስማኤል ሃንያ በቀጥታ በተነጣጠረባቸው ሚሳኤል እንደተመቱ ነው። በሌላ በኩል ኒውዮርክ ታይምስ ሰባት ባለስልጣናትን ጠቅሶ እንደዘገበው የሐማሱ የፖለቲካ መሪ የተገደሉት ከሁለት ወራት በፊት በድብቅ ወደሚኖሩበት ህንፃ ውስጥ በገባ ቦምብ ነው። አልጀዝራን ጨምሮ በተለያዩ ሚዲያዎች ላይ በመቅረብ የእስራኤልን ዘመናትን ያስቆጠረ ወረራ፣ መዋቅራዊ ጭቆና፣ የፍልስጤምን የነፃነት እንቅስቃሴን በተመለከተ በመናገር የሚታወቁትና የሐማስ መለያ የነበሩት የ62 ዓመቱ ኢስማኤል ሃንያ ወደ ኢራን ያቀኑት በአዲሱ ፕሬዝዳንት መስኡድ ፔዥሽኪያን በአለስመት ላይ ለመታደም ነበር። እስራኤል ለመግደል ስታድናቸው የነበረው ሃንያን ብቻ ሳይሆን ቤተሰቦቻቸውንም ጭምር እንደነበር ሪፖርቶች ይጠቁማሉ። ከዚህ ቀደም በሰሜን ጋዛ ሻቲ የስደተኞች ካምፕ ውስጥ በፈጸመችው የአየር ጥቃት አስር ቤተሰቦቻቸውን ገድላለች። በዚያ ወቅትም የጋዛ ጦርነት ከተጀመረበት ከመስከረም 2016 መጨረሻ በኋላ 60 የሚሆኑ የቤተሰብ አባሎቻቸው ተገድለውብኛል ብኛል ሲሉ ተናግረዋል። የሞሳድን ኦፕሬሽኖች ካነሳን አይቀር በፍጹም ሳይጠቀስ የማይታለፈው የኢንቴቤው ኦፕሬሽን ነው። በምስራቅ አፍሪካዊቱ አገር ኡጋንዳ ውስጥ በእስራኤል የስለላ ድርጅት የተካሄደው የኢንቴቤ ኦፕሬሽን ሞሳድ ካከናወናቸው ስኬታማ ኦፕሬሽኖች መካከል አንዱ ነው ይባላል። ሞሳድ የደህንነት መረጃዎችን ሲያቀርብ የእስራኤል ወታደራዊ ኃይል ደግሞ እጅግ ውስብስቦቹን ተልእኮ አጠናቋል። ከእስራኤል ቴላቪቭ በግሪክ አቴንስ በኩል ወደ ፓሪስ እያቀና የነበረው አውሮፕላን ተጠልፎ ነበር ወደ ኡጋንዳ የመጣው። አውሮፕላኑ 250 መንገደኞች አሳፍሮ የነበረ ሲሆን 103 የሚሆኑት እስራኤላውያን ናቸው። ሁለት የፍልስጤም ህዝባዊ ነጻነት ግንባር አባላትና ሁለት ጀርመናውያን ጠላፊዎቹ አውሮፕላኑን አስገድደው ወደ ኡጋንዳ እንዲያበር አስገደዱት። አገራትን አቋርጠው የዜጎቻቸውን ህይወት ለመታደግ የተሰማሩት የእስራኤል ኮማንዶዎች በሞሳድ ድጋፍ ታጋቾቹን ማስለቀቅም ቻሉ። ይህን የአውሮፕላን ጠለፋ ለማክሸፍ በተወሰደ እርምጃ ሶስት ታጋቾች፣ ጠላፊዎቹ፣ በርካታ የኡጋንዳ ወታደሮችና የአሁኑ የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ወንድም ዮናታን ኔታንያሆ እንደተገደሉ መረጃዎች ያመለክታሉ። ምንም እንኳን ሞሳድ በርካታ ኦፕሬሽኖችን ቢፈጽምም ታዋቂ የሆኑ ያልተሳኩ የግድያ ሙከራዎችንም እንዳካሄደ መረጃዎች ያመለክታሉ። በአውሮፓውያኑ 1997 እስራኤል የሃማስ የፖለቲካ ቢሮ ኃላፊ ኸሊድ ሜሻል ዮርዳኖስ እያሉ በመርዝ ለመግደል ያደረገችው ሙከራ መክሸፉን ተከትሎ ዲፕሎማሲያዊ ቀውስ ተከስቶ ነበር። የሞሳድ ሰላዎች በቁጥጥር ስር መዋላቸውን ተከትሎ እስራኤል ለሜሻል የተሰጠውን መርዝ የሚያረክስ መድኃኒት ለመስጠት ተገዳለች። በዚህ ሙከራ ሳቢያ በዮርዳኖስና በእስራኤል መካከል ያለው ግንኙነት ሻክሮም ነበር። በ2003 እስራኤል በጋዛ ከተማ የሚገኘውን የሐማሱ መሪ ማሐሙድ አልዛሃርን ቤት በአየር ጥቃት አወደመች። ምንም እንኳን አልዛሃር ከጥቃቱ ቢተርፍም ሚስቱና ወንድ ልጁ እንዲሁም በርካታ ሰዎች ግን በጥቃቱ እንደተገደሉ መረጃዎች ያመላክታሉ። ሞሳድ በእንዲህ መልኩ ከአዲስ አበባ እስከ ዩጋንዳ ከቴሄራን እስከ ደማስቆ ብሎም እስከ ኢንቴቤ ዓለምን ጉድ ያስባሉ አደገኛ ኦፕሬሽኖችን ፈጽሟል። ባለፉት ሰባት ቀናት ከተገደሉት የኢራን ባለስልጣናት የጦር መሪዎችና የኒውክሌር ሳይንቲስቶች ግድያ ጀርባም ረጅሙ የሞሳድ እጅ እንዳለ ይነገራል። እኛም ሰሞንኛውን የኢራን እስራኤል የሚሳኤል ጦርነት ተንተርሰን ረጅሙን የሞሳድ እጅ የፈጸማቸውን ኦፕሬሽኖች በወፍ በረር ቃኝተናል። የዛሬውን በዚህ ያበቃን። አምላክ የኢራንና እስራኤልን ንጹሐን ዜጎች ይጠብቅ። ሰላም ለምድራችን